ስድስተኛ፣ ስልጠና ማግኘት ከስራ ቦታ ስህተቶች የመማር ዋናው አካል የክህሎትና የእውቀት ክፍተቶችን ማወቅና መፍታትን ያካትታል። ይህ እርምጃ ስህተቱ የተወሰነ ችሎታ ወይም እውቀት ካለመኖሩ የመነጨ መሆኑን ለማወቅ ጥልቅ ትንታኔ ይፈልጋል። እነዚህን ክፍተቶች መለየት የተሳሳቱን ነገሮች በመጠቆም ባለፈ ወደፊት ተመሳሳይ ስህተቶችን ለመከላከል የሚያስፈልጉትን ብቃቶችና መረጃዎች መረዳት ነው። ይህ ባህል ስህተቶች በጥላቻ ያልተሸፈኑ ነገር ግን እንደ ጠቃሚ የመማር እድሎችን የሚታዩበት ነው። ይህ ሂደት ብዙውን ጊዜ የራስን መገምገምን፣ የሌሎችን አስተያየትና አንዳንድ ጊዜ ከውጭ ምንጮች ተጨባጭ ግምገማንም ያካትታል። የክህሎት ክፍተቶችን ከለየ በኋላ ቀጣዩ እርምጃ ጓብነት ያለው ስልጠናና የትምህርት እድሎችን በንቃት መፈለግና መሳተፍን ያካትታል። ከመደበኛ የስልጠና ፕሮግራሞችና ወርክሾፖች እስከ መደበኛ ያልሆነ የመማሪያ እድሎች እንደ መስመር ላይ ኮርሶች ወይም ሌሎችን ሊያካትት ይችላል። ዋናው ነገር ከተለዩት ፍላጎች ጋር የሚጣጠም ስልጠና መምረጥ ነው። ይህ ኢላማ የተደረገ አካሄድ ትምህርቱ ወዲያውኑ ተግባራዊ እንዲሆን ያደርጋል፣ ይህም የግለሰቡን ብቃትና በራስ መተማመን ያሳድጋል። እንደዚህ አይነት ስልጠና ቀጣይነት ያለው ሙያው እድገት እንዲኖረና ፈጣን የክህሎት ክፍተቶችን እንዲወገዱ ያደርጋል። ለግለሰቡ የረጅም ጊዜ የሙያ እድገትና በፍጥነት በሚለዋወጥ የስራ አካባቢ ውስጥ መላመድ እንዲችል አስተዋጽኦ ያደርግለታል። ስህተቶችን ማወቅና መገምገም አላማ ከነሱ መማር ነው። ፈተና በሚያጋጥምበት ጊዜ እድገትን ለማረጋገጥ እንዲረዳህ ሁሉንም ተዛማጅ ትምህርቶች የሆነ ቦታ ላይ መጽሐፍን ግን አትረሳ።